አሜሪካ በኢራን የኒውክሌር ጣቢያዎች ላይ ከፈጸመችው የአየር ጥቃት በኋላ በቴላቪቭ ጎዳናዎች የዶናልድ ትራምፕ ግዙፍ የማስታወቂያ ሰሌዳ ወይም የቢልቦርድ ምስሎች ታይተዋል። እስራኤላውያኑ በቢልቦርዶቻቸው ትራምፕን እናመሰግኖታለን ብለዋል። ከጥቃቱ በኋላ የታዩ የሳተላይት ምስሎች በተለይም የፎርዶ የኒውክሌር ማብለያ ጣቢያ ከፍተኛ ጉዳት እንደደረሰበት ነው። ከጥቃቱ በኋላ ኢራንም ለዓለም አቀፉ ማህበረሰብ ጥሪ ያቀርባለች። በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል የኢራን ኢስላማዊ ሪፐብሊክ ለተባበሩት መንግስታት የጸጥታው ምክር ቤትና ለዋና ጸሐፊው እንዲሁም ለሌሎች ዓለም አቀፍ ተቋማት በአስቸኳይ ኃላፊነታቸውን እንዲወጡና እርምጃ እንዲወስዱ ጥሪ አቅርባል። ይህ አይነቱ ተግባር በዝምታ የሚታለፍ ከሆነ ፍታዊነትን በማስፋት በመላው ዓለም ቀውስ የሚፈጥር ይሆናል ን ታዲያም ከዚህ የአሜሪካ ጥቃት በኋላ ግጭቱ አቅጣጫውንም መዳረሻውንም የቀየረ መስሏል። የሚድል ኢስት ካውንስል የዓለም አቀፍ ጉዳዮች ተንታኙ ሐምድራ አዚዝ የውጭ ጉዳይ ሚኒስትሩ መግለጫና አሁን በኢራን እየታየው ያለው ሁኔታ ከስሩ የመናጋት ሁኔታ አለው ይላል። ኢራን ይህ አይነቱን ጦርነት አትፈልገውም ሲል ሚያክላል። ቴሄራን የቆመረችው የነገር ሂሳብም ትክክለኛ አይመስለኝም፣ ውጤቱም ትክክል አይሆንም ባይ ነው። የአሜሪካ ጥቃት በዚህ ጊዜ ሆናል ተብሎ ባይገመትም ረጅም ጊዜ ታቀደበት ስለመሆኑ ግን ምልክቶች አሉ። ከምልክቶቹ መካከል ደግሞ በኢራን ላይ የተፈጸመው ጥቃት የሀገሪቱን የኒኩሌር መሰረተ ልማቶች ከማውደምና የኒውክሌር ጦር መሳሪያ ባለቤትነቷን በአጭሩ ከመቅጨት የተሻገረ እንደሆነ መነገሩ ነው። ይህንን ያሉት ደግሞ የሀገሪቱ ፕሬዝዳንት ናቸው። ዶናልድ ትራምፕ በትዊተር ገጻቸው ላይም አሁን ያለው የኢራን መንግስት ኢራንን ወደ ታላቅነቷ የሚመልስ አይደለም፣ ሀገሪቱን ወደ ታላቅነት የሚመልስ መንግስት ያስፈልጋታል ሲሉ ሜክ አሜሪካ ግሬት አጌንን ሜክ ኢራን ግሬት አጌን በሚል ስላቅ ቢገልጹትም ፍላጎታቸው ግን የታየበት ነው ተብሏል። ይህ የኢራንን መንግሥት ከመንበር የመንቀል ሐሳብ ያገነገነ የመሆኑ ማሳያ ደግሞ የቀድሞ የአሜሪካ የደህንነት ኃላፊ ጆን ቦልተን ትላንት የሰጡት ሐሳብ ነው። እንደማስበው ፕሬዚደንት ዶናልድ ትራምፕ የኢራንን የኒውክለር ፕሮግራም ለማጥቃት መወሰናቸው ለአሜሪካ በእጅጉ አስፈላጊና ትክክለኛ ውሳኔ ነው አሁን የኢራንን መንግስት መለወጥ የዚህ ውሳኔ አካል ይሆናል። ይህም በመካከለኛው ምስራቅ ትልቁና ትክክለኛው ለውጥ ነው። ከዚህ ቀደም ብዙዎች ይህንን ለማድረግ ቢፈልጉም አሁን ግን ከመቼውም ጊዜ በተለየ የተመቸ ሁኔታ አለ። ቦልተን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም የኢራን መንግስት የዓለም ስጋት ነው ሲሉ ቢቆዩም ይህ ጊዜ ተመረጠው ከኦክቶበር ሰባቱ ጥቃት በኋላ ነው ባይናቸውም ናቸው። የኦክቶበሩ የሐማስ ጥቃት ከፊት ሐማስ ይኑር እንጂ በቀጥታ ኢራን ጦርነቱን ከኋላ ሆና እሳት የለኮሰችበት ጊዜ ነው ሲሉ የነገሩን መነሻ ወደ ኋላ ወስደውታል። ለዶስቼቬላ የሚጽፈው ቫቭሮቭ ቮንሄይ አሜሪካ ከዚህ ቀደም የኢራኑን መንግስት ለማስወገድ ውስጣዊ አማራጮችን ስትጠቀም እንደነበር ያስታውሳል። አሁንም ቢሆን ከኢራን ውጭ ያሉ ተቃዋሚ ፖለቲካ ኃይሎችን ወደ ኢራን መንግስትነት መግፋት የአሜሪካ ፍላጎት ነው። ይሁን እንጂ ተበታትነው የሚገኙ የኢራን መንግስት ተቃዋሚዎችን በመሰብሰብ ከውጭ በአሜሪካ ጥቃት፣ ከውስጥ ደግሞ በህዝባዊ ተቃውሞ መንግስትን ለማንሳት የሚደረገው ጥረት ቀላል እንደማይሆን ያነሳል። በአሜሪካ ለዓመታት ተቀማጭነታቸውን ያደረጉት በኢራኑ 1979 እስላማዊ አብዮት ከመንበራቸው የተነሱት የንጉስ ባህ መሐመድ ቤተሰቦች በተለይም ልዑል ራዛ ፓልቪን ወደ ቴህራን በማስገባት ጊዜያዊ መንግስት የማዋቀር ፍላጎትም እንዳለ ነው ብዙዎች የሚናገሩት። የሚድል ኢስት ኢንስቲትዩት ቲንክታንክ ቡድን መሪ ሻክሪል ብሮድስት እንደሚያነሳው በኢራን የፖለቲካ ሥርዓት ውስጥ ለውጥ ሊመጣ ይችላል። አሁን ያለው የፖለቲካና የጦርነት ውጥረት መንግስትንም ያዳክማል ሀሳቡ ነው። ከዚህ በተቃራኒው ግን ኢራናውያን በችግሮቻቸው ጊዜ የመሰባሰብ ባህሉ አላቸውና ከውጭ የመጣውን ኃይል ተሰባስበው በአንድነት ለመፋለም የሚቆርጡበት የጀግንነት ስሜት መፍጠሪያ ወቅት ሊሆን እንደሚችልም ብዙዎች እያነሱ ነው። ያም ተባለ ይህ ግን ከአሜሪካ የተቀላቀለችው የሁለቱ ሀገራት ግጭት ሌሎች ሀገራትን ከጀርባም ከፊትም እንዳያሰልፍ ግጭቱ ከታሰበው በላይ እንዳይሰፋ ተሰግቷል። አሁንም ግን የድርድር ዕድሎች እንዳልተዘጉ ብዙዎች ያምናሉ።